ሰበር ዜና። አሜሪካ አፍሪካውያን ስደተኞች በሚገኙበት ማዕከል ላይ በፈጸመችው ጥቃት በርካታዎች መገደላቸውን የየመኑ ሁቲ አሳወቀ። አሜሪካ በሁቲ ኃይሎች ቁጥጥር ስር ባለው የሰሜን ምዕራብ የየመን ክፍል ውስጥ አፍሪካውያን ስደተኞች ተይዞ በሚገኙበት ማዕከል ላይ በፈጸመችው የአየር ጥቃት ቢያንስ 68 ሰዎች መገደላቸውን የታጣቂው ቡድን ቴሌቪዥን ጣቢያ ዘገበ። አልማስራ የተባለው የውቲ ቴሌቪዥን ጣቢያ እንዳለው ሳዳ ግዛት ውስጥ በሚገኘው ማዕከል ላይ በተፈጸመው ጥቃት ከሞቱት በተጨማሪ አብዛኞቹ ከባድ ጉዳት የደረሰባቸው 47 ሰዎች ቆስለዋል። ኢትዮጵያንን ጨምሮ ከተለያየ የአፍሪካ ቀንድ ሀገራት በርካታ ስደተኞች አደገኛውን የቀይ ባህር መስመር በህገ ወጥ መንገድ በማቋረጥ ወደ የመን እንደሚገቡ ይታወቃል። ስደተኞቹ በጦርነት በምትታመሰው የመን በኩል ማቋረጥ የተሻለ ኑሮን ፍለጋ ወደ ሳውዲ አረቢያና የባህረ ስላጤው ሀገራት ይጓዛሉ። ዓለም አቀፉ የስደተኞች ድርጅት እንደሚለው ስደተኞቹ በብዝበዛና ጥቃት በጦርነት በሚካሄድባቸው ቀጠና በአደጋ ውስጥ መጓዝ ይጠበቅባቸዋል። በዚህም በባህር ላይ ጉዞ ከሚደርስባቸው አደጋ በተጨማሪ የመን ውስጥ በሚካሄደው ጦርነት ምክንያት ለጉዳት እንደሚጋለጡ ሲዘግብ ቆይተዋል። ምንም እንኳን በሚካሄደው ጦርነት ምክንያት የደህንነት ስጋት ቢኖርም ባለፈው የአውሮፓውያኑ አመት ከ60 ሺህ በላይ ስደተኞች ወደ የመን የገቡ ሲሆን አብዛኛውም ምንም ድጋፍ አያገኝም። አሁን በአሜሪካ ጥቃት በስደተኞች ማቆያ ላይ ደረሰ ስለተባለው ጉዳት ከአሜሪካ ጦር ሠራዊት በኩል ወዲያውኑ የተሰጠ ምላሽ የለም። ነገር ግን ይህ ጉዳት የመድረሱ ዜና የተሰማው የአሜሪካ ማዕከላዊ ዕዝ ፕሬዚዳንት ትራምፕ በውቲዎች ላይ የሚፈጸመው ጥቃት እንዲጠነክር ትእዛዝ ከሰጡ ከሳምንታት በኋላ ሠራዊቱ የመን ውስጥ ከስምንት መቶ በላይ ኢላማዎችን መምታቱን ካሳወቀ ከሰዓታት በኋላ ነው። የአሜሪካ ጦር በፈጸመው ተከታታይ መጠነ ሰፊ የአየር ድብደባዎች በመቶዎች የሚቆጠሩ የውቲ ተዋጊዎችና በርካታ የውቲ ቡድን መሪዎች እንዲሁም የቡድኑ የሚሳይልና የድሮን ፕሮግራሞችን የሚቆጣጠሩ ከፍተኛ ባለስልጣናትን ጨምሮ ተገለዋል ብለዋል። የሁቲ አስተዳደር ባለስልጣናት በበኩላቸው በአሜሪካ የተፈጸሙትን ጥቃቶች በርካታ ሰላማዊ ሰዎችን መገደላቸውን ያሳወቀ ሲሆን በቡድኑ አባላት ላይ የደረሰ ጉዳት ግን ጥቂት መሆኑን ገልጸዋል። ሰበር ዜና ባለፈው መጋቢት ወር መጨረሻ ላይ በሁቲ የሚመራው የጤና ሚኒስቴር የአሜሪካ አየር ኃይል በቀይ ባህር ዳርቻ ላይ በሚገኘው ራስ ኢሳ በተባለው የነዳጅ ማምረቻ ላይ በፈጸመው ተከታታይ ጥቃት ቢያንስ 74 ሰዎች ሲገደሉ ሌሎች 171 ሰዎች መቁሰላቸውን ሪፖርት ማድረጉ ይታወሳል። የአሜሪካ ማዕከላዊ እዝ በበኩሉ በጥቃቱ የራስ ኢሳ ነዳጅ ማምረቻ መውደሙንና የሁቲዎችን ዘመቻዎችን የማካሄድ አቅማቸውን የሚያዳክም ከመሆኑ በተጨማሪ ለሽብር ተግባራቸው ከምርቱ የሚያገኙትን በሚሊዮኖች የሚቆጠሩት ዶላር ገቢን ያሳጣል ብሏል። ውድ የቻይናላችን ቤተሰቦች ስላዳመጣችሁን ከልብ እናመሰግናለን። የዛሬው ዜና ምንጫችን ከቢቢሲ ነው። እንዲሁም ለቻይናላችን አዲስ የሆናችሁ ቻይናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑን ከልብ እየጠየቅን ሁላችሁም ባላችሁበት መልካምን ሁሉ እንመኝላችኋለን። ለሁላችሁም መልካም ጊዜ ይሆንላችሁ።